ሮዚ ደግሞ በሰዓት መታ ምን እያለች ነው? እኛ የጨረቃዎች ነገር ከዛሬ ነገ ይስተካከላል እያልን እናስባለን። አሁን ደግሞ እሷ መታ በዚህ እያለቃቀሰች ነው። በሮመዳን ምድር ስትለመኝ የት ነበርሽ ሮዚ? እምቢ ብለሽ አልሄድሽም እንዴ? ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰብ እንግዲህ የሮዚ ነገር አልገረማችሁ በጣም የሚያሳዝነው እና የሚገርመው ነገር በቃ በሀይሚና በብሩኬ የሆነ ነገር ሲፈጠር ማለት ነው ሌሎች ሌሎች እየተተኩ እየተተኩ የሚመጡት ነገር አይገርማችሁም? ግን በጣም ያሳዝናል። እና አሁን ሃይሚና ብሩኬ ሰላም ባልሆኑበት ሰዓት ደግሞ ሮዚ ካች ብላለች። እና ውዶቼ፣ ትናንትና በጨረቃዎች በሰራሁት ቪዲዮ ላይ አሁን ስፈራች መሰለኝ ተስፋ አትቁረጭ አይዞን እያላችሁኝ ነበረ እና ያው ልቤ አመንትቶብኛል ብያችሁ ነው እና በነገራችን ላይ ሀይሚና ብሩኬ የፈለገ ነገር ቢሰሩ በጣም ከባድ ሆኖ ቢታየኝ ራሱ ከነሱ አንድ በት ካልሰማው አላምንም እምል ልጅ ነኝ እኔ። እና ውድ ቤተሰብ እኔ ተስፋ ቆርጭ አደለም፣ በፍጹም በሀይሚና በብሩኬ መቼም ተስፋ ልቆርጥ አልችልም። ሀይሚና ብሩኬ ትናንት ተነጋገሩ ማለት ይሄ የመጨረሻቸው ነው ማለት አደለም። ይሄ የመጨረሻ አደለም፣ ምክንያቱም ከዚህ በፊትም በጣም ብዙ ነገሮችን አሳልፈው ነው ከዚህ የደረሱት። እና ተስፋ ቆርጬ ሳይሆን ግን ለምን እንደሆን ታውቃላችሁ? የብሩኬ ሁኔታ የብሩኬ አነጋገር በጣም ነበር የሚያስፈራው። በዛ ላይ እንደዛ መሰባበሩ ያሳዝናል። ብሩኬ እና በጣም እንድደነግጥና ልቤ እንዲምታታ ያደረገው ምን እንደሆን ታውቃላችሁ? እስከ ሞት ደረጃ ነው የደረሰው ብሩኬ። ማለት እኔ ወጣት ነኝ መኖር ፈልጋለሁ። የሆነ ነገር አድርጌ አጉል መሆን አልፈልግም ነው ለምሳሌ ወይኔ ብመታው ወይ እሱ ቢመታኝ እሞታለሁ፣ ወይኔ ብመታው ደግሞ ዞሮ የሆነ ነገር ከጎደለ ታውቃላችሁ፣ ከባድ ነው ለብሩክ የሚሆነው እና መሞት አልፈልግም፣ በቃ መኖር ፈልጋለሁ፣ መስራት ፈልጋለሁ ሲል በጣም የደነገጥኩትና ይሄ ነገር ወዴት እየሄደ ነው ብዬ በቃ እውነት ነው ውሸት ነው እውነት ነው ፕራንክ ነው በሚለው በጣም ተምታቶብኝ ነው እንጂ ተስፋ ቆርጬ አይደለም እኔ ተስፋ መቼም ልቆርጥ አልችልም። እና አሁን ላይ ሁለቱም ነው የሚያሳዝኑት። ማለት ሀይሚ ጥፋት አጠፋች ብለን ለእሷ ያለማዘን አንችልም። የምር አንድ ሰው ጥፋት ያጠፋል እኮ አውቆ ሆነ ሳያውቅ ጥፋት ያጠፋል። ግን ደግሞ ዋናው ቁም ነገሩ ጥፋቱን አውቆ ይቅርታ መጠየቁ ነው አይደለም። ካይሚ ደግሞ ይቅርታ ብላለች ጥፋቷን አምናለች። ያው ብሩኬ የሚላትን ነገር ባትፈጽምም ግን ደግሞ ጥፋቱን እንዳደረገችው ጥፋተኛ ነኝ አስንቄያለሁ ብላ አምናለች። አንዳንደኛ ምን መሰላችሁ ችግር አለብን ማለት የሰው ልጅ ጥፋት ያጠፋል አይደለ? ከጥፋቱ ተጸጽቶ ሲመለስ ማባባስ እንወዳለን። በዛች በጥፋቱ ሰውን መውቀስ እንፈልጋለን። እና አሁን ላይ ከአይሚ ላይ እየደረሰ ያለው ነገር በጣም ከባድ ነው፣ ከብሩኬም እና ነገሮች እንደዚህ ሲደራረቡ ሲጫጫኑ፣ በጣም መጥፎ ደረጃ ላይ እንዳይደራረሱ በጣም የሚያስፈራኝ የምር። ፕራንክ ነው ሰው እየተማረበት ነው እያስተማሩ ነው ያሉት እያላችሁ ነው። እና በእርግጥ አሁን እኮ ፕራንክ ይሆን ችግር የለውም፣ እንደ ፕራንክ እንዲሆን ነው እኔ የራሱ ምኞቴና፣ ይሄ በሰዎች ህይወት ላይ የሚፈጸም ነገር ነው፣ እያሳየ ያሉት ነገር በሰዎች ላይ የሚፈጸም ነገር ነው። ነገር ግን ውዶች፣ እኔ አሁን የማይገባኝ ነገር ራስን እየጎዱ ፕራንክ አለ ወይ ማለት ራስን በዚህ ደረጃ እያቆሳስሉ እኮ ትምህርት ብሎ ነገር የለም። መጀመሪያ እራስን ደና ማድረግ ነው አይደለም የሚጠበቀው? መቼም እኔ ደና ካልሆንኩኝ ከዚህ ጋር እኔ መጥቼ ማውራት አልችልም። አያችሁ፣ ራስን ደና ማድረግ ይጠበቃል በመጀመሪያ። እና እነዚህ ልጆች ዩቲውበር ናቸው። ዩቲውበሩን የከፈቱት ያው ዝም ብለው አይን አይኑ ሊያዩት አይደለም፣ መስራት ስለፈለጉ ነው። ሊሰሩ ነው ስራም ነው ማደግም አለባቸው ግን ይሄ ህይወታቸውን የሚነካ ነገር ባያደርጉ ነው የኛ ጥያቄ። ፍቅራቸውን ሳያካትት እኮ በጣም ብዙ ነፍ ስራዎችን መስራት ይችላሉ፣ ሀይሚና ብሩኬ ፍቅራቸውን በማይነካ መልኩ እና አሁንም ቢሆን ነገሮች አብቅተው በሰላም እንዲመጡ እመኛለሁ። ማለት እኔ እንጃ ዛሬ ብቻ አላውቅም። ታውቃላችሁ፣ አሁን ላይ የሰሞኑን ህማማት ነው ነገሮችን ይቋጫቸዋል ብዬ፣ ሀይሚን ደግሞ የምታስተካክለውን ነገር አስተካክላ ፕራንክም ከሆነ ፕራንክ ነው ብላ ነገረው አስተካክለው ይመጣሉ ብዬ አስባለ እና ትናንትና ተከትሏት ሄዷል። ሲቀጥል ደግሞ ሸሩ ላይ ራሱ ምልሽን ለመስማት ፍቃደኛ አይደለሽም ብሎ መሰለኝ የሸረተው እና ሀይሚን ደግሞ አትተወኝ እኔ ያላንተ መኖር አልችልም ብላለች። ስለዚህ ያላለቀ ነገር አለ። ትናንት ተከትሏት ሄዷል እውነት ነው። አውርቷትም ሊሆን ይችላል። አዎ ያወራታል። ሲጀመር ብሩኬ ሀይሚ እንድታለቅስ እኮ አይፈልግም። እውነት ስታለቅስ ሲያት በጣም ነው የሚረበሸው። ታውቃላቸው ከዚህ በፊት አንገቷን ስደፋም እንኳን ቀና በይ አንገቶች እንደፍተሽ አታውሪኝ የሚል ልጅ ነውእና እያለቀሰች ስለሄደች እንደዛ ሊለቃት አይችልም። ሄዶ እያወራት ቆይቶ ተለይቷል ሊሆን ይችላል። ስለዚህ በጣም ብዙ ነገሮች አሉ ገና የሚስተካከሉ። ብቻ ግን ከዚህ ሁሉ ነገር ተስተካክሎ ሁሉም ነገር ሰላማቸውን ያሰማን እና ሌሎቻችሁም ደግሞ አሁን ክፉ ነገር የምትነጋገሩበት ሰዓት አይደለም። ሀይሚ ጥፋት አጥፍቻ አጥፍቻለሁ ይቅርታ ብላ ተናግራለች። ግን ይቅርታዋን ሳትቀበሉ ሌላ ነገር ነው የምትናገሩት፣ ትሳደባላችሁ፣ እርግማንም አለው። ሲቀጥል ደግሞ ብሩኬ በወሰነው ውሳኔ ስለማይፈልጋት ነው እንዴ ደሀ ሲያልፍለት አይቻልም የሚል ኮሜንትን ያየሁት በፈጣሪ ስም ይህን ሁሉ ማለት ለምን አስፈለገ? እነሱ አንድ እንዲሆኑ መልካም ነገር መጻፍ ነው የሚቀለው፣ ወይንስ ያልሆነ የሚያስጠላ ነገር እያላችሁ ጭንቅላታቸውን እየነካችሁ ነገሩ ግንኙነታቸውን እንዲሰፋ ነው ፍላጎታችሁ? ብዙ ጊዜ ሀይሚና ብሩኬ እድገታቸው እኩል ነው የምንመለከተው፣ ዝንፍ ያለ እንኳን የለውም። ሁላቸውም በአንድ አይነት ቪዲዮ ይሰራሉ። የሁላቸውም እድገት በአንድ ላይ ነው። ስለዚህ ለምንድን ነው እናንተ ጭንቅላታቸው የፈጠረውን እየጻፋችሁ ልባቸውን ለማድማት የምትሞክሩት? እንዴ ብሩኬ እኮ ለሀይሚ ክፉ ልጅ አይደለም እኮ፣ የምትፈልገውን ነገር የሚያደግላት ነው። ማለት ሀይሚ ወንድሞች አለዋት ቤተሰብ አላት አይደለ፣ ግን ማን ነው ካጠገቡ ያለው በዚህ ሰዓት። እንኳን አሁን አጣብቂኝ ውስጥ ገብታለች አይደለ? የትኛው ወንድሟ ነው ሄዶ ካጠገቧ የቆመ? የትኛው ወንድሟ ነው ማናንተ ምን ስለሆንክ ነው የምታስገድዳት ብሎ የተከራከረላት? ማን ነው ብሩኬ እኮ ነው ለምንድን ነው ተጠቀመባት ብላችሁ የምታወሩት ባለፈው ዱባይ የሄደ ጊዜ በእንደዚህ አይነት ኮሜንቶች በጣም ነበር ያዘ ነው ብሩኬ አሁንም ይሄው ድጋሚ እየተጻፈለት ነው ብቻ ግን ሃይሚና ብሩኬ ይህን ሰጣ ገባ ያለ ነገር ሳትሰሙ ኮሜንት የሚለውንም መጥፎ መጥፎ ነገር የሚጻፉትንም ሳታዩ እናንተ ፍቅራችሁን ለመመለስ ጥረት አድርጉ እኔ እንጃ አላውቅም፣ ብቻ በሰላም እንዳይመጡ ተስፋ አደርጋለሁ ውዶቼ። እና እንግዲህ ያው በማታው ተስፋ ቆርጬ አይደለም።